ሰላም አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ እንዴናችሁ? ሁላችሁንም ሰላም ብያለሁ። የዛሬው ህልም ደግሞ ሰው እንደሚያታልላችሁ ጠላት እንዳላችሁ በአጠቃላይ የሚያስጠነቅቅ ህልም ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ ማድረጋችሁን አትርሱ። እባካችሁ አትሰስቱ፣ ላይክ አድርጉ። ላይክ ስታደርጉ ወደ ሌላ ሰዎች እንዲሄድ ነው፣ በቃ ሌሎች ሰዎች እንዲያዩት ወደ እነሱ እንዲዳረስ ነው። ላይክ አድርጉ፣ አንድ ደቂቃ አይፈጅባችሁም። ላይክ አድርጉ። በዛ ላይ ደግሞ ሼር አድርጉልኝ እባካችሁ ሼር አድርጉ። በተለይ ሌላ ከኢትዮጵያ ውጭ የምትኖሩት ሼር አድርጉ ሼር በማለት ተባበሩኝ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኖ ስለምትሰጡኝ መልካም አስተያየት ከልብ አመሰግናለሁ። ሁላችሁም መልካሞች ናቸው። አሁን ወደ ህልሙ እንገባለን ማለት ነው እንዳላረዝመው፣ ምክንያቱም ቪዲዮ በጣም ተንተን ያለ እና ሰፋ ያለ ስለሆነ እንዳይረዝመባችሁ ልቀጥል ማለት ነው እሺ ዝንጆሮን ማለ ህልም ፈቾች ማለት ነው። ዝንጆሮን በህልም ማለም ህልም አላሚው ጠላቶቹ የነጠቁትን መብቶች ማስመለስ የማይችል ደካማና አቅመቢስ እንደሆነ ይሰማዋል ማለት ነው። ይሄ ማንኛውም ኖርማል ማንኛውም ህልም አላሚ ዝንጆሮን ከተመለከተ ወደ ውስጥ ያገባች የፈታች እያል ፈተነትናለው ግን አሁን እንደ ማንኛውም ህልም አላሚ ዝንጀሮ ከተመለከተ ማንኛውም ግፍ የሰራበት ሰው ወይም ጠላቱ ወይም ደግሞ የጨቆነው ሰው መብቱን ወስዶበት ያንን መብት ግን ለማስመለስ በጣም አቅመ ቢስ እንደሆነ እንደሚሰማው እና ደካማ እንደሆነ እንደሚሰማው ያመላክታል ማለት ነው። ሌላው ህልም አላሚ ወደ ዝንጀሮነት እንደተቀየረ እሱ በህልሙ ዝንጀሮ ሲሆን በህልም ከተመለከተ ይህ ፍቺ ምንድን ነው የሚሆነው? የሀጢያትን ኃጢአትን እንደሚሰራ ያመላክታል። እናም ህልሙ ለጊዜው ከማለፉ ወይም ጊዜው ከማለፉ በፊት ይህን ህልም ያለመ ሰው እሱ ራሱ ወደ ዝንጀሮ ሲቀየር ያለመ ማንኛውም ሕልም አላሚ ጊዜው ከማለፉ በፊት ወደ ፈጣሪ ንስሓ መግባት እንዳለበት የሚያስጠነቅቀው ህልም ነው አንድ ሰው በህልሙ ወደ ዝንጀሮ ሲቀየር ከተመለከተ ማለት ነው። ዛሬ ይሄ ህልም እስከ መጨረሻ ድረስ ተከታተሉት። ባታዩት እንኳን ወደፊት ስታዩ ማስጠንቀቂያ ስለሆነ ይጠቅማችኋል። እንዳለ ከማታለል ጋር ከማጭበርበር ጋር በአጠቃላይ የሚያስጠነቅቃቸው ህልም ነው። ላይክ እያደረጋቸው ጨርሱት ማለት ነው። እሺ ባለ ራእዩ ከዝንጆሮ ጋር ማንኛውም ባለ ራእይ ህልም አላሚ ከዝንጆሮ ጋር እየተጫወተ እንደሆነ በህልሙ ካየ ይሄ ህልም አላሚ ጥንቆላ እንደሚሰራ አመላካች ነው። ወይም ከዝንጆሮ ጋር የሚጫወት ሰው እንደሚጠነቁ ወይ ጠንቋይ ቤት እንደሚሄድ ብቻ ጥንቆላን የሚሰራ ሰው እንደሆነ አመላካች ነው። ህልም አላሚው ንስሐ ማድረግ እንዳለበት፣ ተውበት ማድረግ እንዳለበት፣ ወደ ፈጣሪው መመለስ እንዳለበት ያመላክታል ማለት ነው። ማንኛው ህልም አላሚ ዝንጀሮ ጋር ሲጫወት ካለመ ጥንቆላ ነገር ጋር የሚሰራው ስራ አለ ማለት ነው። እሺ ሌላኛው ህልም ፈቺ ደግሞ በነገራችን ላይ ሶስት አራት ህልም ፈቾች እዚህ ህልም ላይ ተሳትፈዋል ማለት ነው። ሶስት አራት ናቸው ፈቾች፣ አንድ ብቻ አይደሉም። ሌላኛው ህልም ፍቺ ደግሞ ምን ብሏል? የዝንጆሮን ማለም ህልም አላሚው ሀብታም ከሆነ ድሃ እንደሚሆን የሚያሳይ ምልክት ነው። እንዲሁም ደግሞ የህልሙ ባለቤት ዝንጆሮም በህልሙ ካየ ይህ ለክፉ ሁኔታ ወይም ለከፋ ሁኔታ ወደ ህይወቱ እንደሚለወጥ ያመላክታል። ጥንቃቄ ማድረግ አለበት ማለት ነው። ዝንጆሮን ያለመሰው ሁኔታው የነበረበት ሁኔታ ወደ ክፉ ነገር ይቀይራል ማለት የምንድን ነው? ሀብታም ከነበረ ድሃ ይሆናል፣ ያጣል እንደማለት ነው። ነገሮቹ ይበላሻሽሉበታል እንደማለት ነው ሌላው በህልም ከዝንጆሮች ጋር ስትጋጩ ወይም ስትጣሉ በህልም ማለም የረጅም ጊዜ በሽታዎች ምልክት ነው። እንዲሁም ህልም አላሚው ጦጣ ሲነግሰው ካየ ይህ የሚያሳየው በአሁኑ ጊዜ ከቤተሰቡ ጋር እያጋጠሙት ያሉትን ብዙ ችግሮች ያመላክታል ማለት ነው። ጦጣ ስትነግሰው ህልም አላሚው ከተመለከተ ከቤተሰቦቹ ጋር ብዙ ችግሮች እያጋጠሙ እንደሆነ ይገልጻል ማለት ነው። እሺ በዝንጆሮ ዝንጀሮውን እየነዳችሁ በህልም ካለማችሁ ይሄን ዝንጆሮን እየነዳችሁ ብዙ ዝንጆሮች እየነዳችሁ በህልም ካለማችሁ በቅርቡ በጠላቶች ላይ ድልና ህልም አላሚው ላይ የደረሱችን ችግሮች ያስወግዳል። በጠላታችሁ ላይ ደግሞ ድልን ትቀዳጃላችሁ ማለት ነው። ዝንጆሮን እናንተ ስትነዱ ሰ ስታለምሙ ማለት ነው። ሌላኛው ፈቺ ደግሞ ምን ብለዋል? ዝንጆሮን ያላገባች ሴት በህልም ከተመለከተች ለእሷ መጥፎ ዓላማ ካለው አታላይ ሰው ጋር ግንኙነት እንዳላትን ያስብ። እንግዲህ ያላገባሽ ሴት በህልም ዝንጆሮ ከተመለከትሽ አንቺን ሊያጭበረብርሽ፣ ሊያታልልሽ የማያገባሽ መጥፎ አታላይ ወንድ አንቺን እየቀረበሽ እንደሆነ ስለሚገልጽ ከዚህ ነገር ይሄን ህልም ካለምሽ ከዚህ ነገር እንድትጠነቀቂ ነው። የሆነ ሰው ተዋውቅሽ በህልምሽ ከዝንጆሮም በህልም ካለምሽ ይሄ ሰው ገንዘብሽን የሆነ ነገርሽን ፈልጎ እያታለለ እያጭበረበረ የቀረበሽ ሰው እንደሆነ የሚያመላክት ስለሆነ ምናልባትም ደግሞ ወንድም ላይሆን ይችላል። ከሴት ጓደኞች ሊያጭበረብርሽ ሊያታልልሽ እያሾፉብሽ እያላገጡብሽ እንደሆነ የሚገልጽ ህልም ነው። ዝንጆሮን በህልም ካለምሽ ያላገባሽ ሴት ማለት ነው። ሴትም ወንድም ሊሆን ይችላል። ግን ላንቺ አታላይ ሰዎች ናቸው ማለት ነው። እሺ ይቺ ባለ ረአይ ነጠላ ሴት ያላገብ ነጠላ አትበሉኝ፣ ያላችሁ እዚህ ጋር ነጠላ ብሎ ስለሚጽፉት ነው። አሁን ይቅርታ ጠይቃለሁ። ያላገባችሁ ሴት በህልማ ወደ ዝንጆሮነት እንደተቀየረች በህልም ካየች ይህ ምንድን ነው? የምታገባው ወንድ መጥፎ ወንድ አግብታ፣ ያ ወንድ ደግሞ እንደሚበድላትና በጣም እንደሚያሰቃያት ያመላክታል ማለት ነው። ስለዚህ ለትዳር የምትመርጩን ወንድ መምረጥ አለብሽ ማለት ነው። ዝንጆ አንቺ ወደ ዝንጆሮ ተቀይረሽ በህልም ካየሽ ትዳር የምትይዙ ወንድ ያሰቃይሻል። ስለዚህ ስትመርጭ የትዳር አጋርሽን መጠንቀቅ እንዳለብሽ የሚናገር ህልም ነው ማለት ነው፣ የወደፊት አጋርሽን ስትመርጭ። እሺ ባለ ትዳር ሴት ደግሞ ዝንጆሮ ስትመለከት ምን ይሆናል ህልም ፈቾች? ዝንጆሮ ላላገባት ሴት ማለም ያላትን ዝንጆሮን በህልም ማለሟ ማለት ነው አጋሯ የህይወት አጋሯ ባሏ ስግብግብና ስግብግብ እንደሆነና ጎስቋላ ሆና እንደምትኖር በብዙ ጉዳዮች ላይ ጎስቋላ ሆና እንደምትኖር እሱን ማስወገድ እንዳልቻለች የሚፈታል ነው። ባለትዳር ሴት ዝንጆሮን ካለመች ባሏ ገብጋባ ቆጥቋጣ ስለሆነ እሷን ጎስቋላ በቃ በችግር የተሞላ ህይወት እያኖራት ያንንም ደግሞ መፍታት አለመቻሏን ይገልጻል ማለት ነው ሌላው ለዚቹ ለባለ ትዳር ዝንጆሮም በህልም ስትመለከት በቅርብ ጊዜ ውስጥ በቅርብ ሰው መታለልና መዋሸቷንም ያመላክታል ማለት ነው። ምናልባት የምትወደው የምትቀርባቸው ዘመዶቿ የቅርብ ሰዎች እንደሚያታልሏት እንደሚዋሿት ሊያመላክት ይችላል። ዝንጆሮም በህልም ለባለትዳር ሴት ስለዚህ ጓደኞቿን መምረጥ እንዳለባት እንዲሁም በዙሪያ ያሉ ሰዎች በሙላ ማን ነው የሚጠቅም፣ ማን ነው የሚጎዳ የሚለው አስተውላ መመልከት አለባት። ዝንጀሮን ከተመለከተች ማለት ነው። ምክንያቱም እነዚህ ሰዎች አታላይና አጭበርባሪ የሚጎዷት ናቸው ማለት ነው። አታላይ ናቸው በአጠቃላይ ማለት ነው። እሺ፣ ሌላው ዝንጆሮ አልጋዋ ላይ እንጠጥ እንጠጥ እያለ ወይም አልጋዋ ላይ ዝንጆሮ ለባለት ዳር ሴት ተኝቶ ከተመለከተች ለዚች ለባለት ዳር ሴት በግል ጉዳዩ ላይ ጣልቃ እየገቡ ትዳሯን ሊበጠብጡ ከትዳሯ ሊያፋቱ የሚፈልጉ ሰዎች እንዳሉ ያመላክታል ማለት ነው። አቶ ዝንጆሮ አልጋዋ ላይ ሄዶ ተኝቶ ከተመለከተች ከቃል እንጠጥ እንጠጥ ሲል ከተመለከተች ሚስጥሯን ውስጧን እየመረመሩ ይች ሰው ትዳሯ እንዴት ነው እያሉ ከትዳሯ ሊበጠብጧት ትዳሯን ሊያፋቷት የሚፈልጉ መጥፎ ሰዎች እንዳሉ ይገልጻል ማለት ነው። ለማለት ትዳር ሴት አንዲት ነፍሰ ጡር ሴት ደግሞ እነ ዝንጀሮ ስትመለከት እንመልከት። ነፍሰ ጡር ሴት በህልሟ ዝንጀሮ ወንድ ዝንጀሮ ከተመለከተች ለነፍሰ ጡር ሴት ጥሩ ነው መሰለኝ። ምክንያቱም ወንድ ልጅ እንደምትወልድና በህይወት ዘመኗ ሁሉ በደስታና በዚህ በልጁ የተነሳ ደስተኛ እንደምትሆን እንደምትረካ ያመላክታል። ለነፍሰ ጡር ሴት ብቻ ጥሩ ፍች ያለው ዝንጀሮ ወንድ ልጅ እንደምትሆን ያመላክታል ማለት ነው። ሌላው ደግሞ ይችው ህልም አላሚ የትዳር ጓደኛ በህልሞ በሕልማ ዝንጀሮ ሲሰጣት ካየች ባሏ ማለት ነው። ለነፍሰ ጡር ሴት ዝንጀሮ ዝንጀሮ በሕልማ ሲሰጣት ካየች ይሄ ታላቅ ፍቅሩን ያሳያል ማለት ነው። አቶ ባል በሕልማ ለነፍሰ ጡር ሴት ዝንጀሮ ከሰጣት እሱ በጣም እንደሚያፈቅራት ወይም ለእሷ ፍቅር እንዳለው ያመላክታል ማለት ነው። ለእሷ ክብር አለው፣ እንዲሁም ደግሞ ፍትህ በቃበት በደንብ አርጎ እንደሚይዛት ይገልጻል። ጥሩ ባህሪ አለው ማለት ነው። ባሏ ዝንጀሮ ከሰጣት ማለት ነው። ይገርማል። ለማን ይሄ? ለነፍሰ ጡር ሴት እሺ። ዝንጀሮ በሕልም ውስጥ ለነፍሰ ጡር ሴት እየሮጠ እና እየተንቀሳቀሰ ንጣት እየሮጠ እንደሆነ በሕልም ካየች ይሄ ፍቺ ሕልም አላሚዋ በተለይ ደግሞ እየተንቀሳቀሰ እንጠጥንጠጥ እያለ ድምፅ እሷን እያሰማት ከሆነ ወይም ድምፁን እየሰማች እየተረበሸች ከሆነ የዝንጆሮን ድምፅ ይሄ ፍቺ ምንድነው? የወደፊት ልጇ እየተረጋጋና ንጹህ እንደሚሆን ያመላክታል። እንግዲህ የምትወልደው ልጅ እየተረጋጋ ሰላማዊ ልጅ በቃ የማይረብሻት ልጅ እንደሚሆን ያመላክታል። ዝንጆሮ በድምፁ ዋይ ዋይ ዋይ እያለ ቋንቋን ግን ተንጣጣ የሚረብሻት ከሆነ ግን ተቃራኒ ነው። የምትወልደው ልጅ በጣም የተረጋጋ እና ሰላማዊ እንደሚሆን ነው ማለት ነው። የዝንጀሮ ድምፅ እየረብሻት ከሆነ ለማን ነው? ለነፍሰ ጡር ሴት ነው እ ይቾ ህልማ ላም የነፍሰ ጡር ሴት ዝንጀሮ ሲያባረራት ካየች ይህ የመውለጇ አወላለዷ ውስጥ አንዳንድ ችግሮች ያጋጥሟታል ማለት ነው። በምትወልድበት ጊዜ አንዳንድ ችግሮች ይገጥሟታል። የጤናም ሊሆን ይችላል፣ ብቻ ችግሮች ያጋጥሟታል። ዝንጀሮ ካባረራት ለነፍሰ ጡር ሴት ማለት ነው። ሌላው ደግሞ እንደዚሁ ዝንጀሮ ሲያባራት ማለት ማመልከት የበሽታና የድክመት ምልክት ነው። እየደከመች ወይም እየታመመች እንደሆነ ሊገልጽ ይችላል። ህልም አላሚው ግን ከዝንጀሮ ከሸሸ ካመለጠ፣ በህልሟ ከሸሸች ከጥቃቱ ወይም ደግሞ ሲያሯሩጣት ከሸሸች የፍቺ ምንድነው? ረጅም እድሜዋን እና በቅርቡ በቅርብ ጊዜ ውስጥ በተሻለ ጤናና በተሻለ ነገር ላይ እንደምትሆን ያመላከታል። ዝንጀሮ ሊመታት ወይም ዝንጀሮ ሲያባራት ከሸሸች ነፍሰ ጡር ማለት ነው መሸሽከጃለች ሌላ ደግሞ በህልም ትንንሽ ዝንጀሮችን በህልም ማለም አንዳንድ ተርጓሚዎች እንደሚሉት ትንንሽ ዝንጀሮ በህልም ውስጥ ማለም ህልማለም ውስጥ ተንኮለኛ ሰዎች እንዳሉ ያሳያል። ግን እነሱ ደካማ ናቸው፣ ህልማለም ሊጎዱት አይችሉም። እነሱ ግን ተንኮለኛ ናቸው ማለት ነው። ትንንሽ ዝንጀሮችን በህልም ከተመለከታችሁ ጉዳት አያደርሱባችሁም፣ ይጠል ጉዳት አያደርሱባችሁም። ግን ተንኮለኛ ሰዎች አሉ ማለት ነው። ይቅርታ አንዳንድ ድምፅ ያው ሲከገባ ማለት ነው። ሌላው ዝንጀሮ በህልም ማየት እንደ አንዳንድ ተርጓሞች ደግሞ ወደ መልካምም የቀየሩት አሉ። ህልም እንደፈችው ነው። አንዳንዶቹ በአታ ላይ መጥፎ ሰዎችን ብሎ ፈቷል። አንዳንዶችም ደግሞ ከኃጢአት ንስሐ ላምብ ብላችሁ። ለማንኛውም አንዳንድ ሊቃውንቶች ዝንጀሮን ሲፈቱ ማለት ነው በህልም ውስጥ ማየት እንደ መልካም ዜና ይተረጎማል። ምክንያቱም ከሀጢአት ንስሓ መግባት፣ አሉታዊ ልማዶችን ማስወገድ፣ መጥፎ እንስሶችን ማስወገድ፣ ከተንኮለኛ ሰዎች እና ከመጥፎ ሰዎች መዳንም ማምለጥም ሊሆን ይችላል ብለው ፈተውታል ማለት ነው። ህልማላሚ ህልም ፈቾች ደግሞ ምን ብለው ፈተዋል? አንድ ትልቅ ዝንጆሮ ያየ ህልማላሜ በራሱ ላይ ትልቅ እምነት እንዳለው እና በችሎታው እንደሚያምን በጣም እንደሚንጠባረር እንደሚኮራ ያመላክታል ብሎ ጥብርር ዝንን ይላል ማለት ነው። ትልቅን ዝንጀሮ የተመለከተ ህልማላሚ በጣም የጠብራራ የኩራተኛ፣ ይሄ ደግሞ የሚወደድ ባህሪ አይደለም እና ከእንደዚህ ነገር እንደሚተጠንቀቀ የሚልም ሐያት ፍቺ ነው ማለት ነው። ትልቁን ዝንጀሮ ማየት ህልማላሚው እንደው ጠብራራ ከኔ በላይ ሁሉም ነገር ማድረግ የሚችል የለም ከኔ በላይ ሰው የለም የሚል የሚኮፈስ ሰው ስለሆነ ከዚህ ባህሪ ተወገተ ተጠንቀቅ እያለው ነው ህልም ማለት ነው። እሺ ያው ጥሩ ነው ብለው የፈቱት ምን ላይ ነው? ምናልባት ከነጥ መጥፎ ነገሮች፣ ከሱሶች ከአሉታዊ ነገሮች መቆጠብና ወደ ንስሐ መግባትን ሊያመላክት ይችላል። ዝንጆሮን ማለም ብለው ስለፈቱት ማለት ነው። አሁን ቀጥለን የምናየው ላላ ገባት ሴት ቡናማ ዝንጆሮ፣ ቡኒ ዝንጆሮ። ምናልባት በህልምሽ ቡኒ ዝንጆሮ ልታልሚ ስለምትችል እንመልከተው ማለት ነው። እቺ፣ አል ኦሳይን እየተባለው ህልም ፈቺ፣ አንዲት ያላገባች ልጃገረድ ቡናማ ቡናማ ዝንጀሮ በህልም ካየች ይህ ለጤና ችግሮች መጋለጧን የሚያመላክት ሲሆን ይህም አልጋ ላይ ለጥቂት ጊዜ እንድትተኛ ያረጋታል። ህመሙ ማለት ነው። ሌላው እቹ ህልም አላሚ በህልም ውስጥ ቡናማ ዝንጀሮ ማየትን በተመለከተ በእነዚያን ቀናት ውስጥ የሚያሰቃየትን ታላላቅ ችግሮችና እንቅፋቶችንም ይገልጻል ማለት ነው። ቡኒ ዝንጆሮ ለነጠላ ሴት ችግሮችንና ህመሞችን የሚያስጠነቅቅ ነው ማለት ነው። እንዲሁም አንዲት ልጅ በህልሟ ቡናማ ዝንጆሮ ካየች ይህ ልታስወግድ ያልቻለችውን ችግሮች ያመላክታል። ምንም ማስወግድ ያልቻለችውን ችግር ለሷ ላይ እንዳለ ያመላክታል ማለት ነው። ሌላው በህልማ ቡናማ ዝንጆሮ እሷን ሲማታ ወይም እሷን ሲያጠቃ በህልም ከተመለከተች ያላገባች ሴት በክፉ ውስጥ እንድትወልቅ የሚፈልግ አታላይ ጓደኛ አላት ማለት ነው። ዝንጆሮ ቡናማ ዝንጀሮ ሲመጣት ሊያጠቃት፣ ሴት ሲዋጭራት፣ እንደው ሲታገላት በህልም ከተመለከተች ማለት ነው። በፍቺ እሷን ሊያጠቃ ሊጎዳ የሚችል ወንድም ሊሆን ይችላል። ሴት ጓደኛ አላት ማለት ነው። ከዚህ ነገር መጠንቀቅ አለባት። እችው ህልም አላሚ በህልማ ቡናማ ዝንጀሮ ካየች ይህ በሽንፈት እንደምትሰቃይ እና ደካማነቷን ማስወገድ እንዳልቻለች ወይም በብዙ ነገር እንደምትሸነፍ ያመላክታል ማለት ነው። እሺ የተፈታች ሴት ደግሞ ዝንጆሮ በተፈታች ሴት ህልም ደግሞ ምን እንደሚሰጥ ህልም ፈቾች ምን ብለዋል? የተፈታች ሴት በህልም ውስጥ ዝንጀሮ ማየቷ በዛን ባለመችበት ወቅት የሚያጋጥሟትን ችግሮች በሙላ ማስወገድ እንደምትችል ነው። ለተፈታች ሴት ዝንጀሮ ካለመች ማስወገድ ትችላለች። ለነጠላ ግን የተለየ ነው ፍቹ። በደንብ አድርጋችሁ ተከታተሉ። ፍቹ ማለት ነው። እሺ ይቹ ህልም አላሚ ስለ ዝንጆሮ በህልም ስታለም በእነዚያ ባለማቸው ባለመችበት ቀናት ውስጥ በዙሪያ ያሉትን ታላላቅ ማታለያዎች እንዳለ ያሳያል። መጠንቀቅ አለባት። በሌላው አፈታት ደግሞ እንዲሁች የተፈታች ሴት ዝንጀሮን በህልም ስትመለከት በነዛ ባለመችበት ወቅት አታላዮች አሉ ሊያታልሏት፣ በገንዘብ በሀው በማንኛውም ነገር ልትታለል እንደሆነ ስለሚያስጠነቅቅ ከዚህ ነገር መጠንቀቅ አለባት ይላል። እሺ እንዲሁም ደግሞ ጭንቀቶቿና ችግሮቿን ማሸነፍ እንደምትችል ገልጸናል ማለት ነው። ሌላው ይችው የተፈታች ሴት ዝንጆሮ ባህል ውስጥ ማየትና ከእሱ ጋር መዝናናት መጫወት እንጠንጠጠት ሴት ከዝንጆሮ ጋር ስትጫወት የተፈታች ሴት ካየች፣ ይሄ ብዙም ሳትቆይ ወደ ቀድሞ ባሏ ትመለሳለች ወደ ፈታች ባሏ ትመለሳለች ማለት ነው። ከዝንጆሮ ጋር የተፈታች ሴት ስትጫወት ስትቃልድ እንጠጥንጠጥ ስትል ካየች፣ ከቀድሞ ከፈታች ባሏ ጋር ትመለሳለች ማለት ነው። ለተፈታች ሴት ትርጉሙ እጅግ በጣም ይለያያል። ካላገባችሁ ሴት ማለት ነው። ዝንጀሮ በህልም ሲመታት ማየት ወይም ደግሞ እሱ ከመታት ወይ እሷ ስትመታው እሱ ሲመታት ካየች ላጋጠማት ችግሮች አዳዲስ መፍትሄዎችን የማግኘት ችሎታዋን ያሳያል። ዝንጀሮ ስትማታ ከተመለከተች ለተፈታች ሴት ማለት ነው። አሁን ደግሞ ወንዶች ለእኛ ሰዓት ፈጅም ትላላችሁ። ሁልጊዜ ነው የምፈታው ለአንድ ሰው ምለው የወንዶች ነው። አሁን ግን አንድ ወንድ እያልኩኝ አረጋግጬ ልፍታላችሁ ማለት ነው። አንድ ወንድ አንድ ወንድ በህልሙ ዝንጀሮን በህልሙ ውስጥ ካየ ይህ ማለት ወደ ችግር ውስጥ ሊያስገባው የሚፈልግ አጭበርባሪ ሰው በዙሪያው አለ ማለት ነው። አንድ ወንድ በህልሙ ዝንጀሮ ከተመለከተ እንዲሁም ይኸው ህልም አላሚ አንድ ሰው አንድ ወንድ ወደ ዝንጀሮ ሲለወጥ ካየ ይህ ረአይ ወላጅ አልባ ህፃናት የወላጅ አልባ የቲሞችን ወይም ወላጅ አልባ የሌላቸውን የነሱን የወርስ ገንዘብ ወይም የነሱን ገንዘብ በተከለከለ መንገድ እንደሚወስድ በቃ እንደሚበላባቸው ያመላክታል ማለት ነው። አደራ ይበላል ማለት ነው። አንድ ወንድ በህልሙ ወደ ዝንጀሮነት ከተቀየረ እናትና አባት ንብረትተው የሞቱ ምስኪን የቲም የሆኑ ወላጅ አልባ የሆኑ የህፃናቶችን ብር ይሄ ህልም አላሚ ይበላል ማለት ነው። እሺ፣ ይሄ ባለ ራአዩ ዝንጆሮን በህልም ሲመግብ በህልም ከተመለከተ ይሄ ወንድ አላሚ ይሄ የሚያመለክተው በዙሪያው ላሉት ጠላቶች ጭቆናና ክፋት ያለው ከፍተኛ ፍርሃት ነው። ዝንጆሮን የሚመግብ ከሆነ ሰዎች በጣም እንደሚጨቁሙታል፣ ይበድሉታል፣ ለእነሱም እንደሚፈራ መቋቋም እንደማይችል ፈሪ እንደሆነ ያመለክታል ማለት ነው። ዝንጀሮን በህልማችሁ ስታባርሩ ማለም ደግሞ ከህልማላሚ ቤት ቤታችሁ ገብቶ የህልማላሚ ወንድ ህልማላሚ ዝንጀሮን በህልም ሲያባርር ከቤቱ ከተመለከተ የሚያሰቃየውን ታላላቅ ሀዘኖችና ችግሮች ማስወገድ ይችላል ማለት ነው። እሺ፣ ይኸው ወንድ ህልማላሚ ከዝንጀሮ ጋር ሲጫወት ካየ ይህ የሚያሳየው በህይወት ውስጥ እየተዝናናና ምኞቶች እንደሚካተል ነው። ከዝንጀሮ ጋር ተጫወተ ማለት አለማዊ ነገሮችን የሆነ ስሜቱን ብቻ የሚካተል ሰው እንደሆነ ይገልጻል ማለት ነው። ከዝንጀሮ ጋር የሚጫወቱ ወንድ አለማዊ ነገር ያታልለዋል። መዝናናት፣ ምናም መጠጣት፣ በቃ ለስሜቱ የሚመራውን ነገር ያደርጋል ማለት ነው። እሺ አሁን ደግሞ አንድ ትልቅ ዝንጆሮን በህልም ውስጥ ማየት ምንድን ነው ፍቺ የሚለው ምንመልከት ከረዘመብን አቋርጠዋለሁ ማለት ነው በጣም ሲረዘም ደግሞ ለመከታተል ትሰለቻላቸው ህልም አላሚ አንድ ትልቅ ዝንጆሮ በህልም ውስጥ ካየ ይህ ማለት ከእሱ ጋር በቅርቡ ከሆነ ሰው ይታለላል ማለት ነው ትልቅ ዝንጆሮ ካለማቸው ሌላው ሰውየው ትልቅ ዝንጀሮ በህልም ካየ ይህ የሚያሳየው በህይወት ውስጥ ብዙ ኃጢአቶችና ወንጀሎችን እንደሰራ ያሳያል ፈጣሪን ንስሐ መጠየቅ አለበት ማለት ነው እሺ ትልቅ ዝንጆሮ በህልም መመልከቷ ሌላዋ ያለገብ ሴት፣ አንድ ሴት ትልቅ ዝንጆሮ በህልም ከተመለከተች የሚያጋጥሟትን ጭንቀቶች እና ከባድ ችግሮች ማስወገድ እንደምትችል ያሳያል ማለት ነው። እስቲ አጠራጠር ላድገው በህልም ውስጥ ዝንጆሮን መምታት እንመልከት። ባለራዩ ዝንጆሮን በህልም ሲመታ ካየ ይህ የሚያጋጥሙትን ችግሮችና ጭንቀቶች ማስወገድ እንደሚችል አሁንም ተደጋጋሚ ፍች ሆነ ያሳያል ማለት ነው። ህልም አላሚ ዝንጆሮን በህልም ውስጥ አይቶ ሲሮጥ እንዳይመታው ሲሮጥ ከተመለከተ የተረጋጋና ከችግር ነፃ የሆነ ህይወት ይኖራል ማለት ነው። ዝንጆሮ እሱን ሊመታው ሲከተለው ህልም አላሚው ሮጦ ከሸሸ ከችግርና ከማንም ነገር ነፃ የሆነ የተረጋጋ ህይወት ይኖራል ማለት ነው። ይሄው ባለ ራዕይ በህልሙ ዝንጀሮ ማየትና መምታት ከሚደርስበት መከራ ማምለጥን ያመላክታል ማለት ነው። ዝንጆሮን አይቶ ድርግም አድርጎ ከመተው በቃ ከሚመጣበት ችግር ይጠበቃል ማለት ነው። ዝንጆሮ ግን እሱን እያሯሯጠ ዝንጆሮን እያጫወተ፣ ዝንጆሮን እንዲሁ እያለ መከሆነ ወደ እናንተ የሚመጣው ችግሮች ይኸው ማታለል ተብሎች በሙላ ዘርዝሬላቸዋለሁ ማለት ነው። ህልም አላሚ በዝንጀሮ በል ዝንጀሮ በህልም ውስጥ ማየት እና መምታቱ የሚያሰቃዩትን ብስጭቶች፣ ጭንቀቶች፣ ሁሉንም ማስወገዱ ያሳያል ማለት ነው። ውድ ተመልካቾች እንግዲህ በዝንጀሮ ዙሪያ ይህን የመሰለ ፍቺ ይዤላችሁ ቀርቤያለሁ። በጣም አስጠንቃቂ ህልም ነው። ምክንያቱም ከአታላዮች ከተንኮለኞች፣ ከሴሮኞች የመጠንቀቅን እንድትጠነቀቁ የሚያረግ ህልም ነው። በተለይ ደግሞ ያላገባሽ ሴት ልጅ ዝንጆሮ ስታይ ወንዶች በብዛት ገንዘብሽን አንቺነትሽን ፈልገው ወዳለሽ እወድሻለሁ አፈቅሻለው እያሉ ሊያታሉልሽ ሊያጨረብሩሽ ገንዘብ ያስቀመጥሽባቸውም ሰዎች ካሉ እንደዛ መታለል አለባክሽ ባክሽ፣ ተጠንቀቂ ጋል ስለሆነ፣ እንድትጠነቀቂ ለሁላችን፣ ለእናንተ ብቻ ሳይሆን ለእኔ ለማንኛውም አላሚ አስጠንቃቂ የህልም ነው። ቻው፣ ደህና ቆይ።